ዘኢፒኮፍ ጊልጋመሽ ታሪኩ የሚጀምረው በታላቋ የኡሩክ ከተማ ነው። በጠንካራ ቅጥሮቿ የምትታወቀውና በንጉሥ ጊልጋመሽ የምትተዳደረው። ጊልጋመሽ ተራ ሰው አልነበረም። ሁለት ሦስተኛ አምላክ፣ አንድ ሦስተኛ ደግሞ ሰው ነበር። በዚህ ምክንያት ከሰዎች ሁሉ በኃይል በውበትና በጥበብ የላቀ ነበር። ሆኖም ይህ መለኮታዊ ኃይሉ ወደ ኩራትና ጭቆና መርቶት ነበር። የኡሩክን ወጣቶች በግንባታና በጦርነት ሲያደክም፣ ሴቶቹን ደግሞ ለራሱ ፍላጎት ይወስድ ነበር። የከተማው ሕዝብ በንጉሡ ግፍ ተማሩ ወደ አማልክት ጮኸ። አማልክትም የሕዝቡን ጩኸት ሰምተው ለጊልጋመሽ እኩያ የሚሆን ኃይሉን የሚቋቋም ፍጡር ለመፍጠር ወሰኑ የፍጥረት አምላክ አሩሩ ከጭቃ ኤንኪዱ የተባለ የዱር ሰው ፈጠረች ኤንኪዱ ሰውነቱ በፀጉር የተሸፈነ ከእንስሳት ጋር የሚኖር ከእነርሱ ጋር ከወንዝ የሚጠጣ የስልጣኔን ነገር ፈጽሞ የማያውቅ ነበር። አንድ ቀን አንዳንዳኝ ኤንኬዱ ወጥመዶቹን ሲያፈርስበት አይቶ ደነገጠና ወደ ጊልጋሚሽ ሄዶ ሁኔታውን ነገረው። ጊልጋሚሽ በብልሃት ሻማሃት የተባለችውን የቤተ መቅደስ ሴት ወደ ኤንዲኮ እንድትሄድና እንድታታልለው ላካት። ሻማሀት ኢንኪዱን አገኘችውና ለስድስት ቀንና ለሰባት ሌሊት አብራው ቆየች። ከዚህ በኋላ ኢንኪዱ ወደ እንስሳቱ ሲመለስ እነርሱ ከእርሱ ሸሹት፣ ምክንያቱም እርሱ አሁን ጥበብን አግኝቷልና እንደ አምላክ ሆኗልና። ሻማሃት ኢንኪዱን ስለ ኡሩክ ከተማና ስለ ታላቁ ንጉሥ ጊልጋመሽ ነገረችው። እንኪዱም የጊልጋመሽን ኃይል ለመፈተን ወሰነና ወደ ኡሩክ ተጓዘ። ወደ ከተማው ሲደርስ ጊልጋመሽ ወደ አንድ የሰርግ ቤት ገብቶ የሙሽራዋን የመጀመሪያ ሌሊት መብት ሊወስድ ሲል እንኪዱ መንገዱን ዘጋበት። ሁለቱ አያላን በከተማው አደባባይ ላይ ተጋጠሙ፣ እንደ በሬዎች ተናነቁ የቤቱን ግድግዳዎች አናወጡ። በመጨረሻ ጊልጋመሽ ኢንኪዱን አሸነፈው። ነገር ግን ጊልጋመሽ በኢንኪዱ ኃይልና ድፍረት ተደንቆ ከጥላቻ ይልቅ ወዳጅነትን መረጠ። ከዚያ ቀን ጀምሮ የማይነጣጠሉ የአንድ ነፍስ ሁለት አካላት ሆኑ። ጊልጋመሽ በከተማ ውስጥ በመቀመጥ አሰልችቶት ነበር። ስሙን ለዘላለም የሚያስጠራ ጀብዱን መስራት ፈለገ። ስለዚህ ወደ ዝግባው ደን ሄደው የደኑን አስፈሪ ጠባቂ ሁምባባን ለመግደል ወሰኑ። ኤንኪዱና የኡሩክ ሽማግሌዎች ቢቃወሙም ጊልጋመሽ በአቋሙ ጸና። ከብዙ ዝግጅት በኋላ በጦር መሳሪያዎቻቸው ታጥቀው ጉዟቸውን ጀመሩ። ከረጅም ጉዞ በኋላ ወደ ዝግባው ደን ደረሱ። ሁምባባን ሲጋፈጡት አስፈሪው ፍጡር በእሳታማ አስትንፋሱ ሊያጠፋቸው ሞከረ። ነገር ግን በሻማሽ የፀሐይ አምላክ እርዳታ ጊልጋሚሽና ኤንኪዱ ሁምባባን ማሸነፍ ቻሉ። ጊልጋሚሽ ሁምባባን ገደለው፣ ኤንኪዱም የታላቁን ዝግባ ዛፍ ቆረጠ። በድል አድራጊነት ወደ ኡሩክ ተመለሱ። በድላቸው የተደነቀችው የፍቅርና የጦር አምላክ ኢሽታር ጊልጋሚሽን እንድታገባት ጠየቀችው። ጊልጋሚሽ ግን የቀድሞ ፍቅረኞቿን መጥፎ ጣፋንታ እየጠቀሰ በንቀት ጥያቄዋን አልተቀበለም። በዚህ የተዋረደች ኢሽታር ወደ አባቷ ወደ አኑ ሄዳ ጊልጋሚሽን እንዲ ጠጣላት የሰማይ በሬን ቡሎ ፌቨን እንዲልክላት ጠየቀችው። የሰማይ በሬ ወደ ኡሩክ ወርዶ በመቶዎች የሚቆጠሩ ሰዎችን ገደለ። ጊልጋመሽና ኢንኪዱ ግን በድፍረት ተጋፍጠው ተገደሉት። ኢንኪዱም በሬውን ታላቅ ጭን ወደ ኢሽታር ወርውሮ አዋረዳት። ይህ ድርጊት የአማልክትን ቁጣ እንቀሰቀሰ። አማልክት በምክር ቤቱ ተሰብስበው ከሁለቱ ጀግኖች አንዱ መሞት እንዳለበት ወሰኑ። የሞት ዕጣ በኢንኪዱ ላይ ወደቀ። ኢንኪዱም በከባድ ህመም ታሞ ባልጋ ላይ ዋለ። ለአስራ ሁለት ቀናት በስቃይ ከተሰቃየ በኋላ ለጊልጋሚሽ ስለ ታችኛው ዓለም ያስፈራውን ህልሙን ከነገረው በኋላ ሞተ። የኢንኪዱ ሞት ጊልጋሚሽን ሰባበረው። ለሰባት ቀንና ለሰባት ሌሊት ከወዳጁ አስከሬን አጠገብ አልተነሳም፣ ትል ከሰውነቱ ላይ እስኪወድቅ ድረስ። ያኔ ነበር የሞት አስፈሪ እውነታን ቁጭ ብሎ በአይኑ እያየ ተረዳው። የራሱ ሞትም እንደማይቀር ሲያስብ በፍርሃት ውስጥ ተዋጠ። ስለዚህም የዘላለም ሕይወትን ምስጢር ለማግኘት ከጥፋት ውሃ የተረፈውንና ያገኘውን ውትና ፊሽቲምን ፍለጋ ታላቅ ጉዞ ጀመረ። ጊልጋመሽ ንጉሣዊ ልብሱን አውልቆ የእንስሳ ቆዳ ለብሶ በምድረ በዳ ተንከራተተ። ጉዞ ወደ ማሹ ተራራዎች ወሰደው፣ ፀሐይ መውጫና መግቢያ ወደሚጠብቁት ጊንጥ ሰዎች እነርሱ ከዚህ በፊት ማንም እሟች ያላለፈበትን የአስራ ሁለት ሰዓታት የጨለማ መንገድ እንዲያልፍ ፈቀዱለት። ጊልጋመሽ በጨለማው ውስጥ ከሮጠ በኋላ ወደ አንድ ድንቅ የአማልክት የአትክልት ስፍራ ላይ ደረሰ። ከዚያም ሱድሪ የምትባል የአማልክት መጠጥ ጠባቂ ያገኘችው። እሷም የዘላለም ህይወት ፍለጋው ከንቱ መሆኑን ይልቁንም ሕይወትን ባለችበት እንዲደሰትባት መከረችው። ጊልጋሚሽ ምክሯን አልሰማም። ሱድሪ ወደ ኡትና ፒሽቲም ለመድረስ የሞት ውሃዎችን መሻገር እንዳለበት ነገረችው፣ ወደ ኡርሻናቢ የጀልባ ነጂ ላከችው። ጊልጋሚሽ በንዴቱ የጀልባውን የድንጋይ ኃይል ሰባበረው። ውርሻናቢም ያለ እነርሱ መሻገር እንደማይችል ነገረውና በመቶዎች የሚቆጠሩ የእንጨት ምሰሶዎች እንዲቆርጥ አዘዘው። በብዙ ድካም ውሃውን ተሻግረው ወደ ውትና ፒሽቲም ደረሱ። ጊልጋመሽ የውትና ፒሽቲም እንዴት የዘላለም ሕይወትን እንዳገኘ ጠየቀው። ሁትና ፊስቲምም አማልክት የሰውን ልጅ በታላቅ የጥፋት ውሃ ለማጥፋት እንዴት እንደወሰኑና የኤአ አምላክ በሚስጥር እንዴት መርከብ እንደሠራ እንደነገረው ታሪኩን ተረከለት። ከጥፋት ውሃው እሱና ሚስቱ ብቻ ተርፈው አማልክት የዘላለም ሕይወትን እንደ ሰጧቸው ነገረው። ይህ በጸጋ የተገኘ እንጂ በጀግንነት የተገኘ እንዳልሆነ አስረዳው። የጊልጋመሽን ጀግንነት ለመፈተን ውትና ፒሽትም ለስድስት ቀንና ለሰባት ሌሊት ከእንቅልፍ እንዲርቅ ፈተነው። ጊልጋመሽ ግን በድካም ተሸንፎ ወዲያውኑ እንቅልፍ ወሰደው። የሰው ልጅነቱን ለማሳየት የውትና ፒሽትም ሚስት በየቀኑ አንድ ዳቦ ከጎኑ ታስቀምጥ ነበር። ጊልጋመሽ ሲነቃ ዳቦዎቹ ሸምተውና ከስክሰው አገኛቸው በፍለጋው ሙሉ በሙሉ ተሸንፎ ለመመለስ ሲዘጋጅ የዩትናፒሽቲም ሚስት ባሏን እንዲራራለት እባክ እባክ ብላ ጠየቀችው ዩትናፒሽቲም በባሕሩ በባህሩ ግርጌ ላይ የምትገኝ የበላትን ሰው እንደገና ወጣት የምታደርግ አስደናቂ የሆነች ተግል እንዳለች ለጊልጋሚሽ ነገረው ጊልጋመሽ እግሮቹ ላይ ድንጋይ አስሮ ወደ ጥልቁ ዘልቆ ተክሏን አገኛት። ወደ ኡሩክ ወስዶ ከከተማው ሽማግሌዎች ጋር ሊካፈላትም ወሰነ። ወደ ኡሩክ በሚመለስበት መንገድ ላይ ጊልጋመሽ በቀዝቃዛ ውሃ ኩሬ ውስጥ ሊታጠብ ቆመ። ተክሏን በዳር አስቀምጦ ሲገባ አንድ እባብ የተክሏን መዓዛ አሽትቶ ኖሮ መጣና በልቷት ሄደ። እባቡም ወዲያውኑ ቆዳውን ገፎ ታድሶ ሄደ። ጊልጋሚሽ ይህን ሲያይ መሬት ላይ ተቀምጦ ምርር ብሎ አለቀሰ። የመጨረሻው ተስፋውም ጠፍቷል። በመጨረሻ ጊልጋሚሽ፣ ኡርሻናቢ ወደ ኡሩክ ደረሱ! ጊልጋሚሽ በሐዘንና በጥበብ ተሞልቶ ለኡርሻናቢ እንዲህ አለው፣ ወደ ኡሩክ ቅጥር ላይ ውጣ ኡርሻናቢ ዙሪያውን ተጓዘ። መሠረቱን ተመልከት። የጡቡን አደራደር አስተውል። ይህ ቅጥር የእኔ ሥራ አይደለምን? ጊልጋመሽ የሰው ልጅ እውነተኛ የዘላለም ሕይወት የሚገኘው በግላዊ ሳይሆን በሚሠራቸው ታላላቅ ሥራዎች፣ በሚተዋቸው ቅርሶችና በሚቀጥለው ትውልድ ትውስታ ውስጥ መሆኑን ተረዳ።